ተቋቁ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርአቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም? ህወሓት የኢትዮጵያ ጠል ከሆኑ አካሎች እየሰራ እንደሆኑ ማሳያ ነው። ተቋቆ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርአቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻሻሪ አዋጅን መርምሮ ማጽደቅ ነው። በዚህ መሰረት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣውን ማሻሻሪ አዋጅ አስመልክቶ አጭር ማብራሪያ እንዲያቀርቡ ለመንግስት ተጠሪ እድል ሰጣለሁ። አመሰግናለሁ። የተከበረው አፈ ጉባኤ፣ የተከበራቸው የምክር ቤት አባላት መንግስት ጣልቃ ገብነት የሚመራበት ስርዓት ለመደንገግ አዋጅ ቁጥር 395/2003 ወጥቶ ስራ ላይ መዋሉም ይታወቃል። አዋጁ ህገ መንግስታዊ ስርዓቱ አደጋ ላይ በመውደቁ ምክንያት በፌዴሬሽን ምክር ቤት ትእዛዝ የፌዴራል መንግስቱ የክልል ምክር ቤትና የህግ አስፈጻሚውን በማገድ ጊዜያዊ የክልል አስተዳደር እንዲቋቋም ሊወስን የሚችልበትን ስርዓት አስቀምጧል። ሆኖም ግን የጊዜያዊ አስተዳደሩ ቆይታን ለማራዘም ውሳኔ የሚሰጠው የፌዴሬሽን ምክር ቤት በአመት ሁለት ጊዜ ብቻ የሚሰበሰብ መሆን እንዲሁም አዋጁን ትግበራ አስፈላጊ የሚያደርጉ እጅግ ውስብስብ የጸጥታና የፖለቲካ ችግሮችን ለመፍታት የሚያስፈልገው ጊዜ እንደ ጉዳዩ ክብደት ስለሚለያይ በአዋጁ የተቀመጠው ጊዜ ገደብ ከነባራዊ ሁኔታ ጋር የማይጣጣም ሆኖ በመገኘቱ በአዋጁ አተገባበር ወቅት ክፍተት ፈጥሯል በመሆኑም በአዋጅ ቁጥር 395 ህዝባር 2003 አተገባበር ወቅት የታዩ ክፍተቶችን ለመሙላት እና ቀጣይ አዋጁን አፈጻጸም ይበልጥ ውጤታማ ለማድረግ በማስፈለጉ ይህ ረቂቅ አዋጅ ይህ ረቂቅ የማሻሻያ አዋጅ ቀርቧል። ረቂቅ የማሻሻያ አዋጁ ሶስት አንቀጾች ያሉት ሲሆን አንቀጽ ሁለት በነባር አዋጁ ቁጥር 395 ህዝባር 2003 ላይ ስለተሻሻሉ ጉዳዮች ዝርዝር ድንጋጌዎችን አካቷል። በዚህም መሰረት በነባረው አዋጅ አንቀጽ 15 ስር ሶስተኛው ንዑስ አንቀጽ በመተካት የጊዜያዊ አስተዳደሩ የቆይታ ጊዜን የቆይታ ጊዜው ስለሚራዘምበት አግባብ የፌዴሬሽን አፈ ጉባኤ ውሳኔን እና ውሳኔው በፌዴሬሽን ምክር ቤት ስለሚጸድቅበት አግባብ የሚደነግጉ ተጨማሪ አምስት ንዑሳን አንቀጾች እንዲጨመሩ ተደርጓል። በመሆኑም በምክር ቤቱ የአሰራርና አባላት ስነ ምግባር ደንብ ቁጥር 6208 አንቀጽ 395 ላይ እና በህግ አወጣጥ ሂደት መመሪያ ቁጥር 11 ህዝባር 20 አንቀጽ 17 አንድ ላይ እና አንቀጽ 18 መሰረት ረቂቅ አዋጁ በቀጥታ ወደ ሁለተኛ ንባብ ተሸጋግሮና ዝርዝር ውይይት ተካሂዶበት እንዲጸድቅ ጠይቃለሁ። አመሰግናለሁ። እናመሰግናለን። ሚኒስቴር ሚኒስትር ወደ መድረኩ እንዲመጡ ጋብዛለሁ። የጊዜያዊ አስተዳደር የትግራይ ጊዜያዊ አስተዳደር ያው እስካሁን የተቋቋመ እሱ ብቻ ነው በጊዜያዊ አስተዳደርነት እስካሁን ምን ተግባራትን እንደፈጸመ አፈጻጸሙን የመለከት ሪፖርት ቀድሞ ለዚህ ምክር ቤት መቅረብ ነበረበት። ለምን ይህ ያልቀረበ ነው? ሁለተኛው የትግራይ ክልል መንግሥትና ምክር ቤት ህገ መንግስታዊ ስርዓቱን ለማፍረስ በተንቀሳቀሰው መሰረት ታግዶ መቆየቱ ይታወሳል። በዚህም መሰረት ይሄ አሁን የሚቀርበው ሶስት ሀምሳ ዘጠኝ ሁለት ሺ ሶስት በአንቀጽ የተወሰነ አንቀጽ እንዲሻሻል የቀረበ አለ። በዛ አዋጅ ውስጥ ግን ሌላ መሻሻል ያለበት አለ። ወደ አዋጁ ወደ ማሻሻያው ከመዳችን በፊት አስራ አራት አራት ላይ በፊቱ አዋጅ ላይ ሶስት ሀምሳ ዘጠኝ አንቀጽ 14 አራት ላይ የፌደራል ጉዳዮች ሚኒስተር የምል አለ። የፌደራል ጉዳዮች ሚኒስተር የምል የለም አሁን። ስለዚህ ምናልባት ይሄ አንቀጽም አብሮ መሻሻል መቻል አለበት፣ ወይም በሰላም ሚኒስተር ወይም በሌላ አካል ተብሎ አብሮ መሻሻል መቻል አለበት የምል አስተያየት አለኝ። ሁለተኛው በአንቀጽ 14 ሶስት ሀ መሰረት ተቋቁሞ የነበረው ጊዜያዊ አስተዳደር ለምን ህገ መንግስታዊ ስርዓቱን ለማፍረስ የተንቀሳቀሱ የአስተዳደር አካላትን የወታደራዊ አካላትን ለፍርድ አላቀረበም። ለፍርድ ቢቀርብ ኖሮ በዛ ሁኔታ ላይ ይታይ ነበረ። ሁለተኛ ይሄ ህገ መንግስታዊ ስርዓቱን ለመደራት እና ሀገሪቷን ለማፍረስ የተንቀሳቀሰው ኃይል ከራሱ ክልልም አልፎ በቅርብ ጊዜ መከላከያ መግለጫ አሰጠ፣ እንደሰማነው በሌሎችም ክልሎች በከፍተኛ የጦር ጀራ ነው ባካሂደት ገብቶ እንቅስቃሴ ሲያደርግ እንደነበረ ሰምተናል። ይሄ ሁኔታ ባለበት አሁን ህወሓትን እንደ ድርጅት እያሽሞነመን እስከመቼ ድረስ ነው የምንቀጥለው? መጀመሪያም ከአሸባሪነት የተነሳበት ሁኔታ አጠያቂ ነው። አሁንስ እስከ መቼ ድረስ ነው ይህን አሸባሪ ድርጅት አገሪቷን ለማፍረስ እየተንቀሳቀሰ ያለውን እያሽሞነመንን እንደምንቀጥለው? የምል ጥያቄ አለኝ። አመሰግናለሁ። ቀረበው ማሻሻያው የሀገራችንን ሁኔታ ለማረም ለማስተካከል ይጠቅማል የምል እምነት አለኝ። በዚህ መልኩ ምናልባት ነገሮችን በውጥረት መውሰዳችን አይጠቅመንም፣ አያስከደንም። ከዚህ አኳያ የቀረበው ማሻሻያ ታይቶ ትግራይ አካባቢ ያለውን ነገር ለማረም ለማስተካከል እየተቀደበት ያለው ሁኔታ ጥሩ ነው። ይሄ የተከበረው ምክር ቤት ያው እስከነስሙ የህዝብ ተወካይ ነው። የህዝብ ተወካይ ሲባል ከያስገበ የሀገራችንን ህዝብ ነው የሚመለከተው እና ከዚህ አኳያ የቀረበው ማሻሻያ የተዘለሉ ነገሮች ከዚህ የተጠቆመውም ነገር ታሳቢ ተደርጎ ብጸር ቅጥሩ ነው። ምናልባት ችግሩ ባለበት አካባቢ ብቻም ሳይሆን ክልሎች አካባቢ አሁን ግጭት የሚፈጥሩ ክልሎችን ብቻ ሳይሆን ሰላሙን ባለበት ከፍተኛ የሆነ የሰብአዊ መብት ጥሰቶች የሚፈጸሙባቸው ክልሎች አካባቢም ይህ የተከበረው ምክር ቤት ባለው ስልጣን፣ ህገ መንግስቱ በሚሰጠው ስልጣን መሰረት የሰብአዊ መብት ጥሰቶች በተፈጸሙባቸው አካባቢዎች ሳይታረሙ የዘገዩትንም ጣልቃ ገብቶ በህጉ መሰረት እንዲያርም፣ ይህን ብቻ ሳይሆን አሁን የትግራይ ክልልን በተመለከተ ግዛዊ አስተዳደሩን በተመለከተ የቀረበው አዋጅ ተገቢ ነው። ሌላውም ከሰብአዊ መብት አንፃርም እኛም ስናመለክት ቆይተናል እና ይህንን ምክር ቤቱ ቢያይ ታሳቢ ቢያደግ የሚለውን ሀሳብ ለማከል ነው። አመሰግናለን ዓመተ ምህረት የነበረ አዋጅ ነው። እንግዲህ ያው ማሻሻያው ፎከስ ያደረገው አንቀጽ 15 ንዑስ ቁጥር ሶስት ላይ ነው። የጊዜያዊን አስተዳደሩ የቆይታ ጊዜና ስለሚራዘምበት አግባብ ነው። የቆየውን አዋጅ ሳያው ብዙ መስተካከል ያለባቸው ነገሮች አሉት በውስጡ ማለት ነው። ሶ ነቅሰን አንቀጽ 15ን ብቻ ከምናሻሽል አጠቃላይ አዋጁን ለምን ማሻሻል አልተቻለም? ቅድም ከኔ በፊት የተናገረው ምክር ቤት አባል ለምሳሌ አዋጅ ክፍል ሁለት አንቀጽ አራት ላይ በክልሉ ስለሚቀርቡ ጥያቄ ይልና ማናቸውም ክልል በራሱ ኃይል ሊቋቋመው የማይችለው የጸጥታ መደፍረስ ያጋጠመው እንደሆነ የክልሉ ምክር ቤት ወይም የክልሉ ከፍተኛ ሕግ አስፈጻሚ አካል ለፌዴራል ጉዳዮች ሚኒስተር በኩል ጥያቄውን ለጠቅላይ ሚኒስትሩ ያቀርባል ይላል። ሶ አሁን የፌዴራል ጉዳዮች ሚኒስተር የሚባል ነገር የለም። ከዚ በፊትም የነበረው ኤክስፒሪንስ ክልሎች ራሳቸው ነው ለጠቅላይ ሚኒስትሩ ሲያቀርቡ የነበሩት እና እሱም መታየት አለበት የሚል አስተያየት አለ። ሁለተኛው ስለ ሪፖርት አቀራረብ አንቀጽ 6 ላይም አንቀጽ 16 ላይም ተቀምጧል። የድሮ አዋጁ ላይ ለምሳሌ አንቀጽ 16 ብናይ ጠቅላይ ሚኒስትሩ ክልሉ ስለሚገኝበት ሁኔታ ለፌዴሬሽን ምክር ቤት በየሶስት ወሮ ሪፖርት ያቀርባል ይላል። አስፈላጊ ሆኖ ከተገኘም ፌዴሬሽኑ በጠየቀበት አግባብ ሪፖርት ያቀርባሉ ይላል። እንደምናውቀው ፌዴሬሽን ምክር ቤት በአመት ሁለቴ ነው የሚሰበሰበው። ግን በየሶስት ወሩ ጠቅላይ ሚኒስትሩን እየጠራ ሪፖርት የሚጠይቅበትን ማግባብ ተገቢ አይደለም የሚል እይታ ልኝና በአጠቃላይ የምንፈልጋትን ብቻ ከማሻሻል ይልቅ አጠቃላይ አዋጁ ሀያ አመት በላይ ቆየ ስለሆነ ሙሉ ለምን ማሻሻል አልተቻለም የሚል ሀሳብ ለማቅረብ ነው። በተረፈ አመሰግናለሁ። በኢትዮጵያ መንግስትና በህወሓት ተደራዳሪዎች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 እንዲፈታ እንዲሁም ያስገድደዋል። ነገር ግን ዲዲአር አለመጠናቀቁ ህወሓት ብቸኛ መሳሪያ የታጠቀ የፖለቲካ ፓርቲ አድርጎታል። ይህ ከትግራይ ክልል ሰላም መደፍረስ አልፎ አጠቃላይ የሀገሪቱ የሰላም ጠንቅ እንዲሆን አስችሎታል። ቅድም በተከበሩ ምክር ቤት አባል እንደተነሳው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 አንድ አዋጅ ሲሻሻል ለጊዜው በጣም ወሳኝ የሆኑ ነገሮችን ብቻ ማሻሻል ይቻላል እንጂ ለምሳሌ አሁን የፌዴራል ጉዳዮች ሚኒስቴር የሚባል የለም። ለጊዜው ሀሳቡ ጥሩ ሆኖ ማለት ነው። በአጠቃላይ ለምን ታይቶ አይሻሻልም የሚለው ሀሳብ ጥሩ ሆኖ ግን እሱ በሂደት በሌላ ጊዜ ማየት የምንችል ነውና እጅግ በጣም አስፈላጊ የሆኑበት ነገሮች አሁን በሂደት ያጋጠሙትን ችግሮች ለመፍታት እና ጊዜያዊ አስተዳደሩን ለማራዘም አስፈላጊ ሆኖ ስለተገኘ፣ አይ ቲንክ የቀረበው የውሳኔ ሀሳብ ተቀብለን ብናፀድቀው በጣም ጥሩ ይመስለኛል። ምክንያቱም የቀረበው ማሻሻያ አንደኛ 15 ንዑስ አንቀጽ 3 ላይ ያለውን ያጋጠመውን ችግር የሚፈታ ነው። ምክንያቱም የፌዴሬሽን ምክር ቤት በዓመት ሁለት ጊዜ ብቻ የሚገናኝ ስለሆነ ይሄንን ችግር ለመፍታት በአንድ በኩል ለአፈ ጉባኤ ስልጣን ለመስጠት ነው። የአፈ ጉባኤውን ስልጣን ደግሞ አቢዩዝ እንደማያደርግ ፉል ፓወር ደግሞ ለፌዴሬሽን ምክር ቤት ስልጣን ይሰጣል። ስለዚህ እኔ በጣም አስፈላጊ ማሻሻያ ስለሆነ ተቀብለን ብናጸድቀው የሚል የድጋፍ ሀሳብ ለመስጠት ነው። አመሰግናለሁ። ህግና ስርዓትን ለማስከበር በሀገራችን ላይ አሉ ከሚባሉት ህጎች ምናልባትም ከህገ መንግስቱ ቀጥሎ በጣም መሰረታዊ የምንለው አዋጅ እንደሆነ ይታወቃል። እንግዲህ ይህንን አዋጅ መሰረት አድርጎ የቀረበልን ማሻሻያ በተለይም እንደተጠቀሰው አንቀጽ አስራ አምስት በጣም ወሳኝ በተለይም አሁን ካጋጠመን ችግር አንጻር መሰረታዊ ድንጋጌዎች ይዞ የመጣ ነው። በጣም ተገቢ ነው የሚል አለኝ የቀረበበትን መንገድ በምክር ቤታችን ያሰራርና የአባላት ስነ ምግባር ደም ቁጥር ስድስት አንቀጽ አምሳ ሰባት መሰረት ስለሆነ የቀረበው በጣም ትክክል ነው የሚመስለኝ። እና ሁለት ጉዳዮች ላይ ሀሳብ ለመስጠት ነው። በተለይም ለዚህ ቤት የክልሉን አፈጻጸም ሪፖርት ከማቅረብ ጋር ተይዞ ያለው ጉዳይ ከኛ ስልጣንና ተግባር ጋር የሚገናኝ ስላልሆነ ይሄንን የሚገመግም ሌላ አካል ስላለ በዛ መታየት መቻል አለበት የሚላለኝ። ሁለተኛው ጉዳይ ማሻሻያ አለ። አዋጅ ማሻሻያ በምንመለከትበት ጊዜ መሰረታዊ ጉዳዩን የአዋጁ እስካልቀየረ ድረስ ስያሜዎች ቢሻሻሉን በሻሻሉ ሜዛን ያህል ችግር የሚፈጥሩ አይደሉ። ለአብነት ማየት እንችላለን። በርካታ ብዙ አመታት ያስቆጠሩ ህጎች አሉ። እነዚህ ህጎቻችን ላይ ቀድሞ የነበሩ የተቋማት ስም አሁንም አሉ። ህጎቹን ለመተግበር ግን መሰረታዊ ችግር ሆነው አይደለም የሚመጡት። ዋና ጉዳዩ ግን የአዋጁ መሰረታዊ ጉዳይ እስካልነካ ድረስ ብናሻሽለውም ባናሻሽለውም ብዙ የሚያመጣው ለውጥ የለም። ተቋማት በየጊዜ ስያሜያቸው ሊቀያየር ይችላል። አሁንም ትልልቅ አዋጆቻችን የተቋማት ስም በተቀየረ ቁጥር እየቀየርን የምንሄድ ከሆነ አድካሚም ነው፣ ብዙም የአዋጁ ይዘት የሚቀይር ሆኖ የሚገኝ ስላልሆነ በዛ ብንረዳው የሚል ነው ያለኝ። እና በአጠቃላይ ግን ማሻሻያው ወቅቱን የጠበቀ እንደሆነ ነው የተረዳውት ትክክል ነው የሚል ሀሳብ ለመስጠት ነው። አመሰግናለሁ። አመሰግናለሁ። ክቡር አፈ ጉባኤ ሲሻሻል ከዚህ በፊት የነበሩ ስያሜዎች በምን እንደሚተኩ በግልጽ የዚህ የፌዴራል ጉዳይ በምን ተተካ የዛ ሥልጣንና ኃላፊነት ወደ ማን ተሸጋገር የሚለው በግልጽ ተመላክቷል። ስለዚህ ስሞቹ ተወራርሰዋል ማለት ነው ወደፊት አዋጩ መሻሻል እንዳለ ሆኖ ማለት ነው፣ ኮንፊውዥን ሳይኖር በዚህ መልክ ብንረዳ ሪፖርትንም ማቅረብ ስለተመለሰ ብዙ አለለም። ሌላው ግን ለፍርድና ለህግ የማቅረብን በሚመለከት የሽግግር ፍትህ ስርዓት ፖሊሲ ጸድቆ ሌሎችን ፕሮሰሶች እየሄዱ ስለሆነ በዚያ አግባብ የሚታይ ስለሆነ ከምክር ቤቱ ለጠነሱ ጥያቄዎች ምክር ቤቱ በዚህ መልክ ብንረዳውና ይህንን አዋጅ ማጽደቅ ብንችል ለማለት ነው። አመሰግናለሁ። እሺ አመሰግናለሁ። ክቡራተ ጉባኤ የጊዜ ገደቡ እንዴት እና በምን ያህል ጊዜ ይሻሻላል የሚለው ብቻ ነው። ከስ የተያያዙትን በተመለከተ የተከበሩ አባላት አንስተውታል። የፌዴራል አስፈጻሚ አካላት አወቃቀር በየጊዜው የሚቀየር ነው። ይሄ ሲቀየር ግን አዋጆቻችን በሙሉ ተመሳይ ማሻሻያ አይደረግም። ምክንያቱም እንደተባለው ለአንድ ሚኒስቴር መስሪያ ቤት ወይም ሌላ አስፈጻሚ አካል የተሰጠው ስልጣን እየተወራረሰ ስለሚሄድ ማለት ነው። እሱን ጨምሮ ሌሎችን ማሻሻያዎች ካስፈለጉ በሌላ ጊዜ የሚታይ ሆኖ አሁን ግን የጊዜ አስተዳደር የቆይታ ጊዜን ማራዘምን በምን ያህል ጊዜ ይራዘማል፣ እንዴት ይራዘማል የሚለውን ተጨባጭ የሆነ ሁኔታ ለመፍታት የቀረበ ነው የሚለውን ነው። በአጠቃላይ ጊዜያዊ አስተዳደሩ አፈጻጸም፣ የተቋቋመበትን አላማ በአግባቡ ማሟላቱን የመሳሰሉትን በተመለከተ አሁን እያየን ያለነው የፌዴራል ጣልቃ ገብነት በፌዴሬሽን ምክር ቤት ትእዛዝ የሚሰጥ ስለሆነ በዛ ምክር ቤት የሚታይ ይሆናል ማለት ነው። ሌላኛው የፌዴራል መንግስቱን ሚና የተነሳው ከፕሬቶሪያ የሰላም ስምምነት ጋር ተያይዘው ለተነሱ ጥያቄዎች፣ እንደሚታወቀው የፌዴራል መንግስቱ በፕሬቶሪያ የሰላም ስምምነት መሰረት በትግራይ ክልል ዘላቂ ሰላም እንዲመጣ ሰፊ ጥረቶችን ሲያደርግ ነው የቆየው። ይህም የሚቀጥል ነው። አሁን ግን ይሄ ማሻሻያ የቀረበው ለተከበረው ምክር ቤት የቀረበው ማሻሻያ በክልሉ ውስጥ ያለውን ጊዜያዊ አስተዳደር የቆይታ ጊዜ በማስቀጠል ለዘላቂ ሰላም ጊዜያዊ አስተዳደሩ በሚሰጠው የስራ ኃላፊነት መሰረት እንዲሰራ የሚያስችል ነው። በዚህ ማሻሻያ ላይ ከተካተተው እንዴት ይራዘማልና በምን መልኩ ይራዘማል የቆይታ ጊዜው ከሚለው በተጨማሪ የመጨረሻው ንዑስ አንቀጽ ሰባት ላይ የተቀመጠው ይሄ ውሳኔ ሲተላለፍ ጊዜ ያስተዳደሩ ህገ መንግስታዊ ስርዓቱን አደጋ ላይ የጣለውን ነገር በማስተካከል ወደ መደበኛ ምርጫ ለመግባት ሊያደርግ የሚገባውን ነገር በዝርዝር በዚህ የማራዘ ውሳኔ ላይ ሊካተት እንደሚችል ተቀምጧል። ስለዚህ በዛ ላይ የተቀመጡለትንም በአዋጁ አሁን በስራ ላይ ባለው አዋጅ 359 ላይ በተቀመጡት ኃላፊነቶች መሰረት ጊዜያዊ አስተዳደሩ ወደ መደበኛ አስተዳደር ለመግባት አስፈላጊ የሆኑ ሁሉ እርምጃዎችን እንዲፈጽም ተጨማሪ ትዕዛዝ ሊሰጠው ይችላል ማለት ነው። ስለዚህ በአጠቃላይ ይሄ ቀርቦ ማሻሻያ የጊዜያዊ አስተዳደር የቆይታ ጊዜም በክልሉ ካለው ነባራዊ ሁኔታ የጸጥታ የፖለቲካ ሁኔታ አኳያ በማራዘም ዘላቂ ሰላምን ለማስገኘትና ህገ መንግስታዊ ስርዓቱን ለመጠበቅ ጥሩ መደላድል የሚያስቀምጥ ነው ማለት ነው። እናመሰግናለን። እናመሰግናለን። የስልጣንና ተግባራቸውን በየጊዜው ምክር ቤት እየወሰነ ነው የሄደው ስለዚህ አንደኛው አደረጃጀትን ስያሜን በሚመለከት ቀደም ሲል የነበረው የፌዴራል ጉዳዮች ሚኒስቴር ስልጣንና ተግባር በአዲሱ አስፈጻሚ አካላት አዋጅ መሰረት ለሚመለከተው አካል ተሸጋግሯል። ስለዚህ ይሄ የመወራረስ ነገር ስላለው በዛ መልኩ እንድትረዱ ግን አጠቃላይ አዋጁ ታይቶ ረዥም ጊዜ የቆየነው መሻሻል ይገባዋል። ያላችሁት የሚሻሻሉ ነገሮች ካሉ ሊታይ የሚችል እንደሆነ ታሳቢ እናደርጋለን። ይህም ጉዳይ በሚመለከት ግን መስፈጸሚ አካላት አዲስ ሲደራጁ ስልጣንና ተግባራቸውን እንደዚሁ የተወራረሰ ስለሚሄድ ይሄኛውም ተቋም አሁን ላለው አዲስ ተቋም ስልጣንና ተግባሩ የተሰጠ ስለሆነ በዛ መልኩ እንድትረዱ ለማለት ነው። ሁለተኛው ሪፖርት አቀራረብን በሚመለከት ይህ ምክር ቤቱ የሚመለከት ስለሆነ አጠቃላይ በትግራይ ክልል ስላለ ሁኔታም ሌሎች የክልሎች መሆን አጠቃላይ የኢኮኖሚ የፖለቲካ ማስተዳደር ስራዎችን በሚመለከት ክቡር ጠቅላይ ሚኒስትሩ ቅርብ ጊዜ ተገኝተው በዚህም ጉዳይ ላይ ማብራሪያ ሰጡ ስለሆነ በቀጣይም ደግሞ የሚነሱ ጉዳዮች ካሉ ውይይት የምናደረገ ይሆናል ጥያቄ እያነሳን ግን ይሄን ጊዜያዊ አስተዳደሩን በሚመለከት ያለውን አፈጻጸም በሚመለከት ምክር ቤቱ በአዋጁ ሌላ አካል ለፌዴሬሽን ምክር ቤት ስልጣን ሰጥቷል ስለዚህ ፌዴሬሽን ምክር ቤት በየጊዜው ስላለበት ደረጃ የሚገመግም ስለሆነ እሱ በዛ መልኩ የሚታይ እንደሆነ ጥሩ ነው። መጨረሻ ላይ ሶስተኛው የተከበሩ አቶ ዘካሪያስ እንዳሉት አጠቃላይ ተጠያቂነትን በሚመለከት የሽግግር ፍትህ ፖሊሲ እና ማዕቀፍ ተዘጋጅቶ ወደ ተግባር ለመግባት ከሀገራዊ ምክክር ኮሚሽኑ ስራ ጋር መያይዘን ለመስራት ዝግጅት ላይ እንዳለ የሚታወቅ ስለሆነ የተጠያቂነት ስርዓቱ በዛ መልኩ የሚረጋገጥ ይሆናል ለማለት ነው። ይህን ያነሳውት አንዳንዶቹ ጉዳዮች ምክር ቤቱን የሚመለከቱ ስለሆነ ነው። ይህም ብለን በዚህ መሰረት የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንገግ የወጣ ማሻረቂ አዋጅ ቁጥር 1373 ህዝባ 2017 ሆኖ መጽለቁን የምንደግፍ ያለ ተቃውሞ ድምፅ ታቅቦ አመሰግናለሁ። መሰክናለሁ። ስለዚህ የፌዴራል መንግስት በክልል ጣልቃ የሚገባበትን ስርዓት ለመደንቀቅ የወጣው መሻሻያ አዋጅ አዋጅ ቁጥር 1373 ህዝባር 2017 ሆኖ በሁለት ድምፅ ታቅበው በአብላጫ ድምፅ ጸድቋል።